አሁን የደረሰን መረጃ እስራኤል መግለጫ ሰጥታለች። በእስራኤል የሚገኘው ሆስፒታል በኢራን ጥቃት እንደተፈጸመበት መረጃዎች ወጥተዋል። ኢራን ባስወነጨፈቻቸው ሚሳይሎች በደቡባዊ እስራኤል በአርሺባ ከተማ የሚገኘውና በእስራኤል ትልቁ ከሚባሉት አንዱ ሶሮኳ ሆስፒታል መመታቱን እስራኤል አስታወቀች። ሆስፒታሉ በቀጥታ በምሳኤል መመታቱን የገለጸችው እስራኤል በዚህም ጥቃት ሰላሳ ሰዎች ተጎድተዋል ብላለች። ኢራን ባስወነጨፈቻቸው ምሳኤሎች በተጨማሪ ሶስት የስቪል ስፍራዎች መመታታቸውን አንድ የእስራኤል ወታደራዊ ባለስልጣን ገልጸዋል። በስፍራው በርካታ ምሳኤሎች መወንጨፋቸውንና በቴል አቪቭ ና ኢየሩሳሌም ፍንዳታ መሰማቱ ተገልጿል። የሆስፒታሉ ቃል አቀባይ ሆስፒታሉ ከፍተኛ ጉዳት ደርሶበታል ብለዋል። በአካባቢው አደገኛ ንጥረ ነገሮች ሊፈስ ይችላል በሚል ስጋት ነዋሪዎች ከአካባቢው እንዲርቁ እየተጠየቁ ይገኛል። የእስራኤል የድንገተኛ አደጋ አገልግሎት ማገን ዴቪድ አዶም እንዳለው ኢራን በፈጸመችው ጥቃት ቢያንስ ሰላሳ ሁለት ሰዎች መጎዳታቸውን ገልጿል። የኢራን የዜና ወኪል ኢርና በሆስፒታል አቅራቢያ የሚገኘው የእስራኤል ወታደራዊ ማዘዣና የስለላ ጣቢያ የዛሬ ጠዋት የሚሳይል ጥቃት ዋና ኢላማ ነበር ብሏል። የእስራኤል ምክትል የውጭ ጉዳይ ሚኒስትር በሆስፒታሉ ላይ የደረሰውን ጥቃት ሆን ተብሎ የተፈጸመ እንዲሁም ወንጀል ስሉ አውግዞታል። ጥቃቱ የተፈጸመው በጦር ሰፈር ሳይሆን በሆስፒታል ነው ያሉት ሚኒስትሩ ሻሬን ሃስኬል ይህ ሆስፒታል ለኔጌቭ ክልል ነዋሪዎች ዋነኛ የህክምና ማዕከል ነው ብለዋል። አክሎም አለም ሊያውግዞ ይገባል ብለዋል። ሚኪ ወርር ኒውስን ሰብስክራይብ በማድረግ ወቅታዊና አጭር መረጃ አግኙ። ሰላም ቆዩልኝ።